እግዚአብሔር ይመስገን። እግር የለውም። እኛ ምን ነጠላው? አይደለም የሚፈለገው ልቡ ነው። እድሳት፣ አንተ ሰላቢ፣ እድሳት፣ የሚስጥር መተት፣ የእድሳት መተት፣ የቤተሰብ መተት። ግቡ ተባላችሁ፣ ታደሳችሁ። ምን አድርጎ ተብላችሁን የተላካችሁት? አሳብዳት፣ አሳብዳት ይሄ የተለመደ ነው። ሰው ማሳበድ፣ ሰው መግደል የተለመደ ነው። በቃ ሰው መሞት ነው ያለባት፣ መሞት። ለምን ትሞታለች? ምን አደረገች? አልደረሰችባችሁ። በቃ በህይወት መኖር የለባትም በቃ። እሷ ልጆቿን ይዛ ስዳር ይዛ መኖር የለባትም። እንዲህ አይነት ሰዎች አሉ። የእናንተ በህይወት መኖር የሚያበሳጫቸው፣ የሚያናድዳቸው፣ የሚያስቆጫቸው፣ እረፍት የሚነሳቸው እናንተ ተኝታችሁ ለእናንተ እንቅልፍ የሚያጡ ህይወታችሁን የሚበጠብጡ አሉ። እና እኔ ገርመኛል። እከሌ መሞት አለበት መኖር የለበትም ብለው ከአጋንንት የበለጠ ጨካኝ የራሳችን ሰዎች አሉ። የእነሱን እንጀራ ቆርሱ የእነሱን እንጀራ አትጎርሱ። እግዚአብሔር የሰጣችሁን ለፍታችሁ ደክማችሁ ነው የምታገኙት። ግን ያው ተብሏል በወንጌል ላይ እንግዲህ ሐዋርያት በደከሙት እናንተ ገባችሁ ይላል፣ እና እናንተ በምትደክሙት ሌሎቹ ጣልቃ የሚገቡት አሉ። እሺ፣ ግደል፣ አሳብድ፣ ሌላስ ግደል ግደል ነው። ግደል በቃ እሷ መሞት ነው ያለባት። መሞት፣ ልጆቿን ጥላ መሞት፣ ትዳሯን ፈታ መሞት። አልሞት በየሜዳው በየሜዳው ጨርቋን ጥላ ያ ሲመጣ እየቀጠቀጠች ታስወጣናለች። ለጌታ ሰጠች። ቢች ቡሻ ሰው እንዳትመስል ስታያትልንንት ትመስላለች። ለእኛ ግን አልተመቸችንም። ሰኞ የሚመጣው ስትባሉ ማን ነው ሰኞ የሚመጣው እንዳትሉ፣ ሰኞ ቅዱስ ዑራኤል ነው። ጠባቂዋ ወዳጇ ነው። ለረሱ ቀንሱ ቀንሽ እያዘኩት ያንጨለጥለናል። ማለፍ አልቻል ካንገት በላይ ለዑራኤል ትለናለች በታች ድግም የዛሩን ለቅዱስ ገብርኤል ዛ ሚደፋ አይፋ። እሺ፣ አሁን የምትሄዱትን ነገር በስላሴ ስም በቅዱስ ሆናይል ስም ችግር የለውም፣ ትሄዳላችሁ። በዚያ አጋጣሚ እንደው እድሳት የሚያስቸግራችሁ ዕድሳት ሲገባ መግባት መውጣቱ በጣም የሚያስመራችሁ ሰዎች አላችሁ። አሁን እንደ መብላት ይሰለቻችኋል፣ መኖር መተኛት መስራት ይሰለቻችኋል። አይሰለቻችሁ ልክ እንደዛ ቁጠሩት። ዕድሳት ሲገባ እንደሚወጣ ወቁ። ሲገባ ይወጣል። በፍጹም መሰልቸት የለም መታከት የለም። ቢያድሱም ይታደሳል፣ ይመለሳል። በነገራችን ላይ ወደ በኋላ እመጣላችኋለሁ በዚህ በመናፍስቱ ዓለም በዚሁ አጋጣሚ እንደውም ልንገራችሁ፣ በቃ በመታደስ በጣም የሚታወቁት ደረጃ ይወጣላቸዋሉ። በአንደኛ ደረጃ ቶሎ ቶሎ የሚታደሰው ቶሎ ቶሎ በድሳት የሚገባው የሚመላለሰው፣ አንደኛ ይህ እድል መተት ነው፣ እድል ነው፣ ህይወት ነው። ስለዚህ እድላችሁን የሚፈልጉ የሚነጥቁ ሰዎች የጎረቤት፣ ቤተሰብ፣ የራስ ሰው ጓደኛም ሊሆን ይችላል። እኔ ሰዎች እንግዲህ እድላችሁን ፈልጉ ማለት ሙሉ ህይወታችሁን ማንነታችሁን ነው የሚፈልጉት። ስለዚህ እድሳት በጣም ቶሎ ቶሎ በመታደስ በአንደኛ ደረጃ ላይ ነው የተቀመጠው። ሁለተኛ የሰላቢ መተት ነው። የሰላቢ መተት ደግሞ በረከት ነው፣ እሱም ህይወት ነው እና የእናንተን በረከት የስራ ረድኤት የገንዘባችሁን ረድኤት የሚፈልጉ ሰዎች ደግሞ ቶሎ ቶሎ ያድሳሉ። ስለዚህ ሁለተኛ ሰዎች የሚጠቁበት የእድሳት መተት የምንለው የሰላቢ መተት ነው። ሶስተኛ ደግሞ ጥላዋጊ ነው። ጥላዋጊ አሁን እንመጣበታለን። ቶሎ ቶሎ ይታደሳል። እነዚህ ሶስቱ በጣም በመታደስ ሰዎች ላይ በመመላለስ በጣም የሚታወቁ ናቸውና ትንሽ ጥላዋጊው ዝቅ የሚለው ምንድን ነው? ያው ሰውን ለመግደል ለማጥፋት ስለሚዘጋጅ ስለሚላክ ነው። ግን ሰዎች ደግሞ የእናንተን ሞት ሳይሆን የእናንተን እድል ህይወት ረዴት በረከት ስለሚፈልጉ በአንደኛ ደረጃ ያው የዕድል መተት ሁለተኛ፣ የሰናቢ መተት ሶስተኛ ጠላዋጊ ነው እና ለዚህ ነው እንግዲህ የድሳት መተት ቶሎ ቶሎ የሚገባው ህይወታችሁን፣ በረከታችሁን፣ ረዴታችሁን ስለሚፈልጉ ስለሆኑ አውቃችሁ እንድትጽናኑ እንጂ እንድትማረሩ አያስፈልግም ማለት ነው። እሺ የድሳት መተት ግደል የተባልክ ጥላወጊ፣ የሰላቢ፣ የሚስጥር፣ የአይምሮ ተዘጋጁ። ሁላችሁም ነው የምትሄዱት። በስላሴ ስም ተዘጋጁ። ነገር ልትወስድ ልትወስድ ነው ልትወስድ ነው። ነገር ለዛ ነው ዛሬ ቦታ አጣችሁ፣ መቀመጫ አጣችሁ። ነገ ልትቆርብ ነው ዳባኝ ስለምትቀበል መቀመጫ አጣችኋ። የት ጋር ትቀመጣላችሁ? እግዚአብሔር ይመስገን። እሺ፣ ተዘጋጁ። በስላሴ ስም በስላሴ ስም ባሃጃሉ፣ በመዳን ያለም ስም፣ በኃያሉ በመድኃኒዓለም ስም፣ ቦና ስም፣ በወላዲት ዲት አምላክ ስም፣ በወላዲት አምላክ ስም። በነገራችን ላይ በዚህ አጋጣሚ አንድ ነገር ልንገራችሁ፣ ሜይ ላይ ኒውዮርክ እመጣለሁ፣ አገኛታለሁ። እሺ አንተ ትንጠለጠላህ። እንገናኛለን። ታሷጋሽ እንዴት እንዳቃጠል በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በል ጥራ። በስላሴ ስም ቶሎ በል። በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በምትወደው በሚጠብቃት በምትወደው በሚጠብቃት ቶሎ ጥራ፣ በስላሴ ስማዝ ይዣለሁ፣ በመላኩ ስልጣን ይዣለሁ። በምትወደው በሚጠብቃት የለም የለም። ሰኞማ እንደሚውላቅ አለው ማፈሪያ። በምትወደው በሚጠብቃት በመጋቤ ብርሃናት ከነማረጉ ልጥራለህ። በመጋቤ ብርሃናት

በቅዱስ ዑራኤል ስም በቅዱስ ዑራኤል ስም የእድሳት መተት፣ የሰላቢ መተት፣ የቤተሰብ መተት፣ የቤተ የሚስጥር መተት የሚስጥር መተት እናወጊ እናወጊ የእብደት መተት የእብደት መተት የአይምሮ መተት ሄዱ አደለሉኝ የአይምሮ መተት የአይምሮ መተት ያደፈጥን የተደበቅን ሁላችንም ለቀን እንሄዳለን። ሁላችንም ለቀን እንሄዳለን። በሥላሴ ስም በሲኦል ታስረናል። በሥላሴ ስም በሲኦል ታስረናል። የዘጋነውን እድሎቿን የዘጋነውን እድሎቿን፣ በድንግል ማርያም ስም በድንግል ማርያም ስም፣ በቅዱስ ዑራኤል ስም በቅዱስ ዑራኤል ስም፣ ከፍተን እንሄዳለን። ካፍታን እንሄዳለን። ብንታደስ ብንታደስ ቅዱስ ራኤል ይፍረድብን። ካፍታለው ቅዱስ ራኤል ይፍረድብን። በሰባት የጮናው ጦ በሥላሴ ስም ቶሎ ብለህ አንድ ሁለት ሶስት አራት አምስት ስድስት ገን ዝናይል ቅዱስ ሱራኤል በሥላሴ ስም ሲሆን ያውርዳችሁ። አይዞሽ አይዞሽ። ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም